ናችሁ የተከበራችሁ የተወደዳችሁ ውድ ቻናል ሰዎች፣ ዛሬ ደግሞ ቀውጥና ቤንኪ በሆነ ቪዲዮ ተመልሻል። የዛሬው ይለያል፣ የብር በጣም ይለያል። የሃይሚ እናት ጋር ሂዶ አሉ በጣም አሪፍ ጊዜ ያሳልፋሉ ብዬ ተስፋ አርጋለሁ። ፕል ፕሊዝ ስለምናችሁ አሉ ሰብስክራይብ አርጉ። አራ ይህና ሰው አታስለምኑ፣ ኢትዮጵያዊያን ናችሁ። ስለዚህ ሰብስክራይብ አርጉ። በፍቅር ጠይቃቸዋለሁ። በድጋሚ ሰብስክራይብ አድርጉ። ወደ ቪዲዮ ከማለፌ በፊት በድጋሚ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ወይም ቪዲዮ ሀሳባችሁን ኮመንት ላስቀምጡ። አሁን በቀጥታ ወደ ቪዲዮ እናልፋለን። ምን እንግዲህ እንኳን ሆድቸው ተፈጥሮ ወይም ዘ ማለት ናላለችን ቤት ውስጥ እያደከመች እንደ ሙሽ ነች መነቃ ሰራሽልኝ። ግን እኔ ደነገ ምሳ በሉ። እንዴት አንተን እየጠበቅን እሺ፣ ከአንተ ጋር እኔ ምን ልበልሽ ሃይሚ፣ ያው እንደዚህ አስደንግጠሽ ጠርተሽኝ እኮ ግራ ገባኝ። ያው ለእንትን እኔ እንጃ እንዴት እንደሆነ ሰርፕራይዝ ላድርግብሽ መታወቅ አፈልግም ነበር። ተገናኝተን አልኮ ሰርግ ቤት ላይ እንዳ፣ ግን ደሞ ያው እንደዚህ ምናምን እንደዚህ አይደለም፣ በሩቁ ነው። ካሜራ ኖሮ ደሞ ከባድ ነው። አይ ሰዎች ብዙ፣ የኛ ፋሚሊዎች ደስ ይላቸዋል ብዬ አስባለሁ። ከመሄዳችን በፊት ያው ፋሚሊዎቻችንን ብናስተዋውቅ አይሻልም? ጥሩ ነው። የሀይም እናት ተጨዋች ነች፣ ዘና ያለች ፋታ እያለች ነው እና እያጫወታች ነው። እና ያለውን ነገር ደግሞ አሁንም እያየን ነው የምንሄደው። እስከ ቪዲዮ ፍጻሜ ከቆያችሁ ብዙ ነገር ትማራላችሁ፣ ብዙ ነገር ትወስዳላችሁ ብዬ አስባለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም መሄድ ማንቀሳቀስ አይቻልም። ይህ የጨረቃ ፋሚሊ ስለሆናችሁ የጨረቃ ፋሚሊ ቤት ስለሆነ የትም እንዳትሄዱ እስከ ቪዲዮ ፍጻሜ አብራችሁ ከቡሩካው አይተሻል። የሆነ ጊዜ ደግሞ አስፈራቶሻላችሁ። ማዘርንም እንግዲህ ስ እንወርሳለን ብለናል። እንደዛ ከሆነ እኔ በቃ አዋጅ ነው የማውጀው ጋሽዬንም እናቴንም ተቀምቻለሁ ብዬ በማይክሮፎን እንደዚህማ አይሰማሽ። መሰማት እኮ የለብሽም። አረል ነው ለሁሉም ይካፈላል። ፍቅር እኮ አላቅ አይደለም። ሰማኛል። ሰው ሰው ነኝ እኮ። አይ የእኔንም ማዘር ወስዳለች። ማዘር የሆነ ቀን ምን እንዳላት ልንጋረጋሽዬ የሆነ እየተነጋገሩ ነበር እና ከዛ አንቺ እባክሽ አትጨቅጭቅኝ፣ እኔ ካልሆነ ብሩኬ እወስደዋለሁ ብሎኛል። ከአንቺ ጋር ልጨቃጨቅም፣ እና ምን ብለኸው ነው? እንግዲህ እየቻለሁ ነገርማ ብለኸዋል። አይ ቢፊት፣ ይሄ በልጄ ፊት ተናገረኝ። አረ ማዘር ምንም አላልኩትም። እኔ በየትኛውም ሰዓት አለው ምናምን ያልኩት እንጂ ማለት ምን ግዴታዬ ስለሆነ ነው። አስፈራራን እኔ እኔ እሄድልሻለሁ፣ እንደውም ብሩክ ወስዳለሁ ብሎኛል እዚያ አዲስ አበባ እሄድልሻለሁ አለ ማለት ነው። እና ያስፈራራናል። በአንተ ብቻ በቃ ቤት ውስጥ በተረፈ ደህና ናቸው፣ ሰላም ነው። ጤና ነው ነው ደና ነው፣ ዋናው ጤና ነው። የማብራት ስለሄዳ በጣም ይቅርታ እየሰራው ማብራት ሄደብኝ እና ለዛ ነው ትንሽ ቪዲዮ ከጨለማ ይቅርታ ጠይቃቸዋለሁ። ያው ብሩክ እስኪመጣ ምሳ እየጠበቁ ነበር። ብሩክ አሁን መጥቷል እና ያለውን ነገር አሁንም የተለያዩ ነገሮች ነገሮችን ይወያ ያለው መታወቅ አሪፍ ነው ግን በጣም አሪፍ ጊዜ ያሳልፋሉ ብዬ ተስፋ አደርጋለሁ። ለጨለማ ለጨለማው በጣም ይቅርታ ጠይቃቸዋለሁ። በድጋሚ ቅርታ ሰብስክራይብ እያደረጋችሁ አበረታቱኝ። አሁንም ያለውን ነገር እያየንሄዳን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አይ ግን ያው ባለመብት ከዚህ በኋላ አንተም መፍታለን። አይ ችግር አሁንማ መጣሉ ደበረሽ እንዳጉረመረም ሸረተይ ሁለቱንም አይመጣውም። አየሁን ችግር፣ ዋናው እነሱ ከወደዱ እና ብለው ከፈቀዱ፣ ግን እኔ ምንም ነው የምታደርገው። አረ አይደለም እንዴ፣ ማዘር እሷ የምትለኝ ነው ማድረግ ያለብኝ። አይ ሁለታችሁ ተማካክራችሁ ማድረግ ነው ያለባችሁ። አይ ሀይሚን እሷ የተናገረች አንተ መታዘዝ አለብህ፣ አንተ የተናገርካት እሷ መታዘዝ አለባት። ከመታዘዝ ሁሉ ነገር አለ። መቻቻልማ ግድ ነው። አዎ አንዳንዴ ታስቸግሪያለች እንጂ ታስቸግሪያለሽ? የለም የለም። ጋሽዬን ይጠይቁም እያሉ እኔ አልሰማሁም ግን ታዛዥማ ታዛዥ ነሽ እኮ እኔ እኮ አሁን ታዛዥ አይደለሽም አለ። በቃ እሺ ዝም ይበል እያለች ማዘር ጋር ስትሄድ የለም ማዘር እንዲህ ነው ያለ የሌለውን እያወራች በቃ ውሸቱንም እውነቱንም ደበላልቃ እያወራች እናቱ ስልክ ስታወራ ትጀናጀናለች አልኩኝ። ከዛ እናቴ እኮ ስልክ ሲደወልላት፣ ጋሽዬ ይቀናል። እኔ ስልክ እያወራች ነው ብዬ አቃጥራለሁ አልኩት። ከዛ እንዳትናገር አልኩት። ሙሽሽ ትመጣል ነግራት ነበር። እኔ ተውኩታ ተውኩ። ቤት ስትሄድ ሁሌ ነው። እሱ ብቻ ነው እንዴ? ምን ላወራ በል። እኮ ብዙ አወራለሁ። ምን ተሰማል? አረ ደንግጫለሁ። ታውቂያለሽ የምር አልጠበኩትም እ እያየሁህ ነበር ልመለስ ልሂድ ላይ ነበር ግን እንዴ ያልክ ነበር ትውን ያልኩት ከማን ጋር ነች ሀይሚ ብዬሽ ስል ማዘር ድጋሚ ይቅርታ ጠይቃችኋለሁ። ያው መብራቱ ስለጠፋ ነው፣ እና ቪዲዮ ለእናንተ ሳይደርስ ከመቅራት ብዬ ነው እየሰራው ያለሁት። ያው እንደምንም አሪፍ ነው ብዬ አስባለሁ። ለዛ ይቅርታ እንጠይቃለን። በድጋሚ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እለምናችኋለሁ። በድጋሚ ጠይቃችኋለሁ፣ እና አሁንም ያለውን ነገር እያየን ነው የምንሄደው። ያው ብሩክ፣ ያው ቤተሰብ እኮ ነው። አሁንም ቤተሰብ ነው የሚያስለው። ያው አንድ ከጓደኛ ጋር እንዲህ የምር ሌላ ኬስ ነው እና ምንም ማድረግ አይቻልም። እስኪ አሁንም ያለውን ነገር አይተን እንመለን። መጡ ማዘርዬ። እንኳን ተዋወቀ፣ ደስ ይለን። የሁሉ ሰው እያየ ነው እንግዲህ የተዋወቅናት፣ እግዚአብሔር ያክብርልን። እዚህ ድረስ እሺ ብሎ ስለመጡላት አታመሰግኝ? አመሰግ ብያት አለው። አመሰግናለሁ ብያት አለው። ያው እንደልጅ ልጅ ብያት አለው። እንትን እግዚአብሔር ይባርክሽ ብዬ መድርቅያት አለቁ። የልጅ ምርቃት ይደርሳላች፣ ይደርሳላ። ልብ ንጹህ ይሁን እንጂ እኮ ልብሽ ንጹህ ይሁን እንጂ፣ ትልቅ ትንሽ ይላል ምርቃት? እኔ እንጃ፣ እኔ አላውቅም ይላል። ማዘር አይልም እኔም ይላል። አሁን ብዙ በተፈጥሮ ብዙ አልመርቅም፣ ውስጤ ነው የሚመርቅም የሚመርቀው። እኔ የልጆቼን ከውጭም ያሉ ነግሬያቸዋለሁ እስከዛ እንደ ባለቤቴ አላውቅም፣ ግን ውስጤ ድረሳችሁ ነው የምላቸው። ጋሽዬ እኮ እሳት ናቸው። በቃ ውስጤ ነው የሚመርጠው። በቃ ሙሽም እኮ ብዙ አችልም። ሙሽ ራሱ ብዙ አችልም። የኔ ማዘረም ብዙ አችልም። አሁን አሁን እንደውም አሪፍ እየለመድሽ ነው። ምርቃት ነው። አይ የሆነ ቀን እኮ በቃ ያሉ ይመስለኛል አለችኝ። ካሜራ ሳይ ምፈራው ለዛ ነው ቀጥታ እያዩኝ ነው ይመስለኛል አለች። አንቺም እንደዛ ነው እንደ የሚመስልሽ እዛ ጋር ያሉ ይመስላል አለችኝ። ካሜራው ላይ በቃ ያሉ ነው ፊት ለፊቴ ብዙ ሰው ያለ ነው የሚመስለኝ አለች ማለት ነው። የምርም እኮ ሁሉም ሰው እንደዛ ነው ለመጀመሪያ ይፈራል ካሜራ ላይ ምናምን ደግሞ ያው ልደቶትም ነበረ አፕ ቨርስዴ ብለናል። እንኳን ተወልደን ካሪድ ሜት እንግዲህ ተባረክ ይሁን ማዘርዬ፣ ሰላም ሁሉንም ፍቅሩንም ያድሉት የሚባለው። አሜን አሜን። አሁን የኔ የነገርኳት ነበር ተሰብስባችሁማ። አንዴ የጋብቻ መታችንና ክብሩን ያድርሽልኝ

እና መልካም ጋብቻ በሉልን። መልካም ጋብቻ ነው ከወዲሁ። መልካም ጋብቻ እኮ አይደለም የሚባለው፣ እንኳን አደረሳችሁ ነው። እኔ እንጃ። መልካም ጋብቻማ የተጋቡ ጊዜ ነዋ መጀመሪያ ቀን ነው የሚባለው። እንኳን አደረሳችሁ ነው። እንኳን ለዚህ ቀን አበቃ አበቃችሁ በሉልን እናትና አባቶቻችን የሚባለው። እኔ አላውቅም በቃ። እንኳን አደረሳችሁ ቫለንታይን ቀን ነው። ቫለንታይን፣ እሱማ የፍቅረኛሞች ቀን ነው። እና ኦኬ ጋሽዬ ባልና ሚስት ናቸው። መልካም የመገባባት የመግባባት አመት ነው የሚባለው። አረ እንኳን አደረሳችሁ ነው የሚባለው። እንኳን አደረሳችሁ ለዚህ ጊዜ። ለዚህ ብዙ የሚያስተምሩ ነገሮች አሉኛል። ይነገረን አይጠፋም። ምን ገጠመኛለ ገጠመኝ ይኖራል። ብዙ ጊዜ ነግረውናል። ያሳለፉት እንትን ከጋሽዬ ጋር ቀላል አይደለም። በነገራችን ላይ ያሳለፉት ከባድ ነው በጣም። አሁንም ከዚህ በላይ እንግዲህ ስንት ብቻ መቶ አመትንም ለማክበር ያብቃት። አሁንማ ደህና ጊዜ መጥቶላቸዋሉ፣ እግዚአብሔር ይመስገን። ያኔ አልፈነዋል እኮ በድብቅ ነበር እንዴ? ጠልፎ ነው እንዲያገባሽ? በድብቅ ነው ጠልፎ ነው ጠልፎ ነውይ። ጠልፎ ሳይሆን መሰለን ስርዓት ነው ግን ጥፈራችን ተቀፈል ምን ብለን ባህሉ ከባር ነው ዛኔ ሸፍለን ነው በእንትን በፈረስ ተቀምጠን አሁን በመኪና አሁን በመኪና እያላችሁ እየተዝናናችሁ ነው። አሁን ጊዜው ተቀይሯል እንግዲህ ለእኛ ለልጆችም ይሄ በረከት ይድረሰን። እንግዲህ አሜን፣ አሜን ይድረሰን። አሜን ሁሌ ደግሞ እመርቃችሁ እዚህ ጋር በነሱ በልጆች የፊትም ሳይሆን ሁሌ እመርቃችኋለሁ። እና እኛ ደግሞ እንግዲህ በኔና በብርኬ ስም የሆነ ስጦታ ይዘን ይዤልሽ መጥቻለሁ ግን በእኔና በኬስ ስጦታው ማለት ነው እና ስጦታ ጥሩ ነው ደስ ይላል ጥሩ ነዋ አንድ ላይ እንድንሰጣ ስለፈለግኩኝ በነገራችን ላይ ብዙ ጊዜ ስጦታ ሰጥቻት አላውቅም እንደውም ለሷ ለጋሽዬ እንጂ ለእሷ ብዙም ያው ስለማላገኛት ቢዚ ስለምትሆንብኝም ማዘሮች በጣም ስራ ይበዛባቸዋል። ወደ እናቷ ነበር ቀይራ ነው ተቀይሮ ነው እንጂ ጋሽዬ ነው እንደዚህ። እና አረ፣ ችግር የለውም አንቺ መሰጪ ሰሽኝ የፍቅርን ሸማ ላስተያየሽ ደሞከነማ አንቺ ብዬሽ ግን ይመልሽ ደረገት እኮ በባዶ እጅ ማዘርጋ። አይ፣ ሰርፕራይዝ ላደርግ ስለፈለግኩ ነው። ይሄ ሌላ ጊዜ የፈለግከውን አድርገህ፣ ከዚህ በኋላ ስልኳን እሰጣለሁ፣ ማውራት ይቻላል። ተውአለች ብዬ አስባለሁ ያምራል ከለሩ ማሪስ አ ተባረክልኝ። በሰፊ ይስጣችሁ ልጆቼ። አሜን ምንም አይቸግራችሁ። አሜን እኛም ተመርቀን ነው ለዚህ የደረስ ነው። ምርቃቴ ይደርሳችሁ። አሜን ፍቅር መውደድ ይስጣችሁ። አሜን ከውጭም ያላችሁ ተባረኩልኝ። አሜን ፍቅር ይስጣችሁ፣ መውደድ ይስጣችሁ። ከሁሉም ፍቅር ነው ወገኖች፣ ፍቅር ከሌለ ሁሉ ከንቱ ነው። የሰው መውደድ ይስጣችሁ። አሜን እናመሰግናለን። የምር ብዙ ጊዜ የተዋወቁትን ሰዎችን ይመስላሉ። ያው በፍቅር ቢቆዩም እንዲህ ግን የተቀራርበው ምናምን ከማዘርጋ ምናምን ማውራት የምር አሪፍ ነው። ግን ምንም ማለት አይቻልም። አሪፍ ነው እና ምንም፣ ደግሞም በእናንተ የምጠብቀው ነገር አለ አሁንም ሌላ ጦርነት፣ ሌላ ኮሽት የምጠብቀው ነገር አለ። እሱ በደምብ ነው የምጠብቀው። ታቁታላችሁ። ሀይሚ ተሳፍሪ፣ እያየሽኛ ተሳፍሪ። ይሁን እንግዲህ ይሁን፣ አሜን ማዘር። ያው እኛም እንግዲህ የምጠብቅ ይሁን አድርገን አላውቅም። ብቻ አንቺን ለማስደሰት ያብቃል፣ ያብቃል እንድሻለን እኔ ደስ ብሎኛል። ከውጭ ልጆች ተገናኘን ቆየ እኮ ተገናኘን። አዎ ይመርቁልን እስኪ በዚህ አጋጣሚ አሜን በሉ። ከውጭም ከሀገር ውስጥ ነው ያሉ ይባረኩ። አሜን። ቤተሰባቸው ሁሉ ይባረል። እነሱም ነናት ለአባት የሚጠብቁ ይሁኑ። ኑሩልን ልን በቃ አሜን በሉ እሺ፣ ተቀበሉ ያው፣ የእናት ምርቃት አይገኝም። ምርቃት በበዛ ባነሰ አይደለም። እንግዲህ እናቴ ብዙ ምርቃት አችልም አታስጨንቀዋት ያቸዋለን ተናግራለች። ከዚህ በፊት ያለውን ብቻ አሜን ብላችሁ ተቀበሉ እና እናቴ፣ ስጦታችንንም ስለወደድሽ በጣም ደስ ብሎኛል። ያው እንደምን ማስጨንቄሽን ቢሆን ስለመጣሽ ከኛ ጋር ቁጭ ብለሽ እንደዚህ ስለወራሽ፣ ቤተሰቦቻችንን ስለተገናኘሽ በጣም ደስ ብሎኛል። እንወድሻለን እናከብርሻለን። ነፍ አመት ኑሪልን። እንግዲህ እኛ ልጆች ደግሞ ከዚህ በላይ አድገን ከፍ ብለን አንቺን ለማስደሰት ያብቃን። ደስታችሁን እንጂ መከፋታችሁን ሀዘናችሁን አያሳየን። አሁን ምሳ እንብላና ያው እሷም ሰው ስለሚጠብቃት ቤት እናድርሳት አይመስልም። እሺ፣ ኧረ ችግር የለውም። ምን ችግር ያለው ግን አንተ የተሰማውን ስሜት ጋር አይ፣ ቀልቤን እኮ ገፈብሽ እኔ ምንም ማለት አትችልም። ደንግጫለሁ። እግዚአብሔር ይሄን ነው እኮ የፈለኩት እኔ አንተ ማስደንገጥ። አዎ፣ አሁን ነግሬክ ቢሆን ዛሬ ከእናቴ ጋር አገናኛለሁ አስታውቃለሁ ብዬ ቢሆን አስበዋል የምታወረውን አስበህ ተጨንቀህ እንዴት እንደ ሰላም እንደምትላት ትመጣለ። ግን ድንገት ሲሆን የትኛውም ነገር ደስ ይላል አይደል? በእኔ ቦታ አቱኑ ብቻ የሆነ ሚስቴክ እንኳን ቢኖር መዘስረ። ግን እንደዛ ለማለት ሳይሆን ሰርፕራይዝ ለማድረግ ያክል ነው። ምክንያቱም አንተ ጋሽዬን እንዳገኘው ሁሉ እናቴንም ማግኘት እንደምትፈልግ አውቃለውኝ። ብዙ ሰውም በጣም ብዙ ጥያቄ ነበረው ብዙ እያሉ ነበር ብዙ እያሉን ነበረ ምናምን እና ያው የጊዜ አለመመቻቸት እንጂ እኛ ሳንፈልግ ቀርተን አይደለም። ግን ያው እውነቱን ተናግሬያለሁ። ብቻ እንግዲህ ብቻ ፈታ ብሎ ተታበሉ አትጨነቁ እናንተ እኛ በጣም ሰላም ነኝ። ምግብ አዝዣለሁ ነው ያልሽኝ? አዎ አዝዣለሁ። ቆዩ እኮ ነዋ፣ ቆዩብን ምግቡ ቼክላድ ግጂ ደንግጠው ይሆናል። ካሜራ ሳይወጭ ቼክላድ ሁ ድንገት ነዋ። እና እንደዚህ ሳልነግረው ምናምን ይዤው ና ብዬው፣ አስቢ፣ ከዛ ከአንቺ ጋር ቁጭ ብለን ሲያየን ይደነግጣል። እኔም ብሆን ደነግጣለሁ እና ደንግጧል። ግን ያው ብቻ ፏ ነው። ቤተሰቦች እንግዲህ ቻው። እኔ ራሱ የማወራው እራሱ አስጠፋብኝ ጠፋብኝ። ከማጥም ኩነኔ እኔ ራሱና እንወዳችኋለንና እናከብራችኋለን። ከኛ ጋር አብራችሁ ስለነበራችሁ አሪፍ ቆይታ እያደረጉ ነው። ብዙ ነገሮችን እየተማረን ነው እያስባሉ ብዙ ማናወራው ምክንያት ትንሽ ጨለም ስላለ ስለዛ ነው። እና በጣም ይቅርታ እንጠይቃችኋለን። በድጋሚ ሰብስክራይብ እያደረጋችሁ ዛሬ ይህን የመሰለ ቪዲዮ ይዤላችሁ ስለመጣሁ በጣም ደስ ብሎኛል። በምንም ያው ምንም ነገር ሳያስቸግረን በምንም በምንም ወደ እናንተ ቪዲዮ በማለት ድረሳችን በጣም ደስ ብሎኛል፣ እና ሰብስክራብ እያደርጋችሁ በቀጠኛው ቪዲዮ አገኛችኋለሁ። ሰላም።